ኮራሕመቱላሂ ወበረካቱ ዩቱብ ተከታታዮቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላ። ዛሬ ብስኩት አሰራር አሳያችኋለው። የሁላችንም አሰራር የተለያየ ቢሆንም የኔ የራሴን አሰራር አሳያችኋለው። ዝባዴም አልጨምርም ወተትም አልጨምርም። እንደዚሁ ቀለል አድርጌ እንዴት አሪፍ እንደሚሆን አሳያችኋለው። አንድ እንቁላል ተጠቅም ያለው ትንሽ ዘይት እና ነሻ፣ ትንሽ ነሻ እና ሀበ ሶዳ፣ ስኳር ትንሽ እንዲሁም ፔኪንግ ፓውደር እና ትንሽዬ ጨው፣ እነዚህን ሚክስ አርጌ ከዛ በኋላ ዱቄቱን ደረቅም ያላለ ለስለስም ያላለ በመካከለኛ አርጌ አጅኜው አሳያቸዋለሁ። አብረን እናየዋለን። ያው አስተሻሸቱ በዚህ መልኩ አሸቸዋለሁ። ብዙም ደረቅ ያልሆነ ብዙም ለስላሳ ያልሆነ በዚህ መልኩ ነው ያሸኑት። ሲጠበስ ደግሞ እንዴት እንደሚሆን አብራ እናያለን። ይኸው በዚህ መልኩ ዳሚጮ አለው። አሁን ቆራርጧለሁ። በዚህ መልኩ በፒዛው መቁረጫ ቅርጽ አስይዋለሁ። በምትፈልጉት መልኩ መቁረጥ ነው። ማሻላ ተባርክላ፣ እንደዚህ ቅርጽ ያለ ስኪሆኗል። በጣም ቆንጆ ነው። ጋር ተባረከላ እንደዚህ ትን የሚለው ያው ፊንግ ፓውደር እና ነሻው ትንሽ ለአንድ ግማሽ ሰዓት ያህል አጥቅተ ነው ስናቆየው። ማሻአላ ተማረከላ በጣም ቆንጆ ብስኩት ነው የሚወጣ። እንደዚህ ብክስክስ ያለ ብስኩት ነው የሚወጣው። ማሻአላ ማሻአላ እንደዚህ ትን ያለ ብስኩት ነው ነው ብስኩት ማሻአላ፣ እንደዚህ ብትም ያር ብስኩት ነው። ማሻላህ ሰርታችሁ ሞክሩት። አሙ ራሱ ማሻአላ ነሻው የተለየ አይነት ጣዕም ነው የሚሰጠው። ያው የሁላችንም ሙያችን የተለያየ ቢሆንም እኔ ይሄ ተመችቶኛል። በዚህ የሚሰራው በዚህ ሰርቼ ሞክሬ ተመችቶኛል። ሰርታችሁ ሞክሩት። በሌላ ቪዲዮ እስክንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።